አስፋደሩ ሃያም ሰላሳም አይወስድም። ከዚህ ይወስዳል ለምዶ አለ፣ አስፋደሩ። በዚህ መንገድ አጠቃላይ የተገነዘብኩት በላይ አርማጭሆ ወረዳ ከገጠርና ከአርሶ አደሮች ወደ ኢኮኖሚ ባህል እየተቀየረ መምጣቱን የቁጠባ የኢንቨስትመንት እና ኑሮን ከፍ ወዳለና ደረጃውን ወደ ጠበቀ እንቅስቃሴ ከፍ እያደረገ መምጣቱን ለመረዳች እያለው የሌማት ትሩፋት ኦልሞስት ባህል እየሆነ መጥቷል። የጓሮ አትክልት ኦልሞስት ባህል እየሆነ መጥቷል። ስለዚህ ማምረት ብቻ ሳይሆን መቆጠብ፣ ወደ ኢንቨስትመንት መሻገር ና ህይወትን ና ኑሮን ከፍ ወዳለ ደረጃ ከ የማሻሻል ጉዳይ ባህል እየሆነ መምጣቱን ነው የተገነዘብኩት ማለት ነው።